አንገቱን ወጥ አርጎ እንዴት እንደሳትኩ አያደል ምናምን ሲለው፣ ሰካራ ይላህማ ላይ ሰነፍነህ ማለት ነው። ልጄን አቅፌ ወጥቼ እያት ተከስሻለሁ። በጣም ቀላል ነው። ሾው ማዝናኛ ነው። የምንገኘው በዓባይ ቲቪ ነው። ሁሉም ምርጥ ነው፣ ምርጥ ነው። እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ

እኛም ወደ እኔም የመጠየቅ መብት አለኝ። የምንቀድመው ቀርታ ጨዋታ ምናምን ሊሆን ስለሚችል ብዬሽ ነው። አብረንም ያለን የማከራከር ስላለብን ብዬሽ ነው። ልክ ነህ። የቀርታና አባት ኢላማ ነበሩ። እንዲሁ እርግማን ላጥፋው አልኩህ እኮ ለዚህ ተሰጥቶ አባቱ ጋር እሺ ወጣበት ጥያቄ እሺ አዲስ ማርቆስ ጠይቃለች ጠይቆ ግዴ እሺ ማርቆ በለ በቃ አባቴን የሆነ መሳሪያ እንደነበረ ሽጉጡ ማን ነው ያባባ ነው አይደለም ያንተ አይደለም የሆነ ተሽንም አይደለም እንዴት መሰለ? አሁን እኔ ከዚህ በፊት እዚህ ያቀረብኩት ነገር አለ። ከጓደኛዬ ጋር ሽጉጥ ይዞ ስንላፋ ይኸው አሁን እዚህ ጠባሰዋል፣ በዚህ በኩል ቀዶኝ ገብቷል። ባርቆ ባርቆባችሁ ወይ? አባት ሊመቱ ወይ የሆነ ነገር ልታደርገው አትችልም። በዲስታንስ በርቀት ነው እሱና ያለንበት አንድ በርቀት ነው። እና ወደ እሳቸው የተኮስከው? በቃ ተኮስኩ። ሳትኩት። ምን አልክ? ሞመንቱ አለ። ምን ምን አለ? ሮጥክ ከተነሳ በኋላ እነግርሀለሁ። መሳሪያው ትልቁ ሽጉጥ ነው ወይስ ብሬታ? አይ ከማካሮፍ ጋር ቢቀራረብ ነገር

ሰውየው ኢላማ እያለማመዱት ይስታል ይስታል። እስኪ ያን የምታ ሲሉት ይስታል። ተለቅ ያለ የምትሄድ ይስታል። አሁንም ይስታል። አንተ ብትሞት ይሻልሀል ሲሉት ተናድድ ጠመንጃውን ይዞ ይሄ እየሄደ እንደው አሚል ነገር ይሄ እራሱን አጠፋ ሲሉ ሄዶ ሲሆን እራሱንም ስጡ እሺ። እና እነጋጋ እውነት ውሸት

ስለሳት ካቸው ተናደው። አረ እውነት እውነት። እሺ ሃና፣ እንደዛም ሆኖ ግን አሁን የምነግርህ እውነት ያልኩበት ምክንያት ዜመዶቹ፣ ወገኖቹ፣ ቤተሰቦቹ እንዴት በአባትህ ላይ እንደዚህ ሊሉት ይችላሉ? እውነት ባይሆን ይሄን ደፍሮ አይናገርም። ነው የኔ ጥያቄ። አንድ ጥያቄ ብቻ ነው የሚጠይቀው። አባትህ ምን ላይ ነበር የሚሰሩት? ስራቸው ምን ነበረ ከስራው ጋር ይሄ ማለት አይ ስራቸው፣ አሁን ምን ይመስል ምን፣ በእኛ ካልቸር ለምሳሌ አንቺ አለሽ አሁን እናት እንዲሆና እንዲሆና ስትይ መሳሪያ ነው የሚገደል ነገር ነው። ይህንን ነገር እንዴት ለጨዋታስ ቢሆን አወራህ ብሎ ዘመዶቹ ቤተሰቦቹ ምናምን ሊጠይቁት ይችላሉ። ጨዋታም ቢሆን እንዴት እንዲ ትላለህ? ስለዚህ በድፍረት ያወራው እውነት ቢሆን ነው ነው ኢትዘ ቲቪ ቴሌቪዥን ላይ ነው ያለ ነው ዘመዶቹ ያሉ ቤተሰቦቹ ያሉ ወንድሞቹ ያሉ እጦቹ ያሉ፣ እንዴት እንዲህ አይነት ቀልድ ታመጣለህ? ሌላ ነገር አተ ነው ሊሉት ይችላሉ። ሟርት የሚባል ነገር አለ አይደለ? እንደዛ እንዳት እንዴት ትላል? እንዳይሉት እውነት ቢሆን ነው ይሄን ያወራው አን አሁን ተረዳሽ? ተረድቻለሁ እንዴ። ውሸት በይ ውሸት በይ ለእኛ ለእኔ ውስጥ እሺ፣ ማርቆስ። እሺ ውሸት ብላን ማርቆስ። ጥሩ ያነሳው ሀሳብ ግን በጣም በጣም ለኔ የሚገርም ሀሳብ ነው ያነስከው ለምን መሰለህ? በተለይ እኛ ሀገር ውስጥ ኢትዮጵያ ውስጥ እጅግ በጣም ብዙ ህጻናቶች፣ ብዙ ቤተሰቦች፣ ብዙ ጓደኛ ማቾች፣ ብዙ የሚዋደዱ ሰዎች፣ ብዙ ሰዎች የጠፉት እንደዚህ በመሳሪያ ብዙ ሰዎች የሞቱ እናውቃለን። ልጆቻቸውን ያጠፉ፣ አባታቸውን ያጠፉና ይሄ ነገር ይፈጠራል ብዬ አስባለሁ። ግን አንተ በፍጹም አልተኮስክም። ውሸት ራሱ ያስታውቃል ባይና አይደል? ተኩሳል አይደለም። ይሄ ልጅ ይኸው ምንም የዋሎ ምንም የሚያውቀው ነገር የለም፣ ጭካኔ የለበትም። ግን አንዳንድ ጊዜ በልጅነቱ ብድግ አድርጎ የሆነ ነገሩን ሲነካው ሊተኮስ ይችላል። ስለዚህ ይህንን ሊል አይችልም ነው ንክኪ ማለት እንዳንደርስበት ያደረገውን መልስ እያየ ነው። አይደለም፣ ሚስጥር ነው ስራቸው። አለ መሳሪያ እዛ ቤት ውስጥ ተገኘ ማለት እኮ አይ፣ ምን ችግር አለው አይደለም፣ የግል ይፈቀዳል ማምዬ ውሸት? እውነት? አዲስ አባቴን ተኩሼ ስቸዋለሁ፣ ያለውን ጥላሁን ባስረዳው መሰረት ማርቆስ፣ ምንድን ነው ያልከው? ጥላሁን ባስረዳው መሰረት ጥላሁን እውነት ቢልም፣ በአብላጫ ድምፅ ጥላሁን ሀናና ማርቆስ ውሸት ነው ብለዋል። አሁን አዲስ ያወራው ነገር እውነት ነው ውሸት ነው? ኧረ እንደው እኔም በልዩነት ይያዝ። አዎ ግን ልጆች መሳሪያ አካባቢ በፊልም መድረስ የለባቸው። ትላልቆቹም ቢሆኑ ነግሬያቸዋለሁ። ይሄ ልጅ ያለምንም ምክንያት እንዲህ አይነቱን ነገር ሊያወራ አይችልም። እንዴት በካልቸር አታውቅም? ፊልሙን እየሰራ ነው። በካልቸርማ ተናግር ነዋ። አዲስ ነገርን ታሪኩን እውነት ነው ማለት በዚህ አጋጣሚ ያው ልጆች የሚመከር ነገር አይደለም። የተፈጠረ ነገር እውነተኛ ታሪክ ስለሆነ ነው። ምናልባት አንተ ፋዘርን ስለምታቅ የኔ አባት ጥበቃ ነበር የሚሰራው እና በጥበቃ ዜሮ አንድ አዳራሽ ይባላል በሚሰራበት አዳራሽ ውስጥ መሳሪያ መልሱ የተባለ የእንትን ጊዜ መሳሪያ የታጠቁት መልሱ የተባለ ከቢሮ በዛኛው እና እያመጡ ይመልሳሉ ማለት ነው። መሳሪያ ይመልሳሉ፣ ይመልሳሉ፣ ይመልሳሉ። ከዛ ቼክ እያረጉ ጥይቱን እየቆጠሩ ይቀበላሉ። ከዛ ተቀባዮቹ በእንዲህ በመጋረጃ ነው የሚቀበሉት። የሚሊተሪ ፖሊስ መጋረጃ ነበር እዛ ላይ ድረግና እንዲታጠፋል። ዝም ብዬ አይ ነበር እንደዛ ሲያደርጉት። ከዛ ልክ ሲወጡልኝ፣ እኔም በተራዬ ልክ እነሱ እንዳደረጉት አንድ እንዲያደርግ ድብልቅ ሳደርግ ስተኩስ ከፍ አደረገኝ እጄን። የእኔ አባት በበሩ ብቅ ብሎ ገባ ማለት ነው እንደዚህ መጥፎ አጋጣሚ ነበር፣ በጣም መጥፎ አጋጣሚ ግን፣ በቃ እኔ እነሱ ያደረጉትን ማድረግ ነበር። ለምን እዛ አዳራሽ ውስጥ ሙዚቃ መሳሪያ አለ፣ ድራም ትነካካለህ፣ የሚያደርጉትን ነገር አደረግ ነበር አዳራሽ ውስጥ። እና ያችን ስሞክር ይሄ ኢንሲደንት ተፈጥሮ ነበር። በጣም እንኳን እግዚአብሔር አተረፋቸው። ታሪክ ንገሪን፣ እዛ ላይ ተጻፈ እየተመላለሰ የሚያለቅስ አፍቃሪ ነበረ። ምን ወስደሽበት? ምን ትወስድበት አለች እራሷ። አንፈልጓት። ቲክቶከር አይደለም? ዩቲውበር? ዩቲውበርም አይደለም። ሶሻል ሚዲያ የሚሰራ ሰው አይደለም። ከቤተሰብ ጋር እያለሽ ነው ወይስ? አሁን ከቤተሰብ ጋር እያሉ። ቆይ ስንት ስንት ሳን ላይ ነው እየመጣ ብዙ ጊዜ? እቤት በርሌን የሚውለው ማለት ይቻላል። እኔ ሥራም ስወጣ ስገባም አገኘዋለሁ ብዙ ጊዜ ነው ወይስ ለጥቅም ፈልጎሽ ነው? ከሁኔታው ሳየው ፍቅር ይዞት ይመስለኛል እንጂ ለቪዲዮ ፈልጎሽ አይደል። አይ፣ የሶሻል ሚዲያ ወር ሙሉ መቶ ካለቀሰ ለምን ደበረሽ ያን ያህል? እኔ እንኳን ፍቅረኛ ነበረኝ። አይ ፍቅረኛ ማርቆስ እና በቀን በቀን ነው ወይስ ከዛ ፊኒሽንጉ ምን ሆነ? እኔ ነኝ ፊኒሽ። አሁን ራሱ ጥዬው ነው የመጣሁት። ቆይ በስንት ጊዜ ነው ፍቅረኛ ስላለኝ አሁን እስከ መቼ እንደሚያለቅስ አላውቅም። አሁን ፍቅረኛ ስላለኝ እሱ የሚጠብቀው እስክታሉ ድረስ ነው፣ ከፍቅረኛሽ ጋር እሱ ነው በቃ። አሁን ግራ የገባኝ ነገር ነው እየጠበቀ ያለው ብዙም አላናገረውም አላናገረውም ትለኛለች። ስሙን እንዳይናገርሽ ግን፣ እኔ እና አንቺ አብረን እንሄዳለን ቤት በቃ በር ላይ። እኔ ግን አንድ ጥያቄ ልጠይቅሽ አንድ ጠዋትም ማታም ስገባ የማገኘው አይደል፣ እስወጣም የማገኘው አይደል? እንደው ይከፈለዋል። ለምን ፍቅር እኮ ያስለቅሳል። ግን ግን ግን ፍቅር ያስለቅሳል። እውነት ነው። ለምን አልክ? ካሳምናቸው የሶሻል ሚዲያ ሰው ነች ነው ይስሻል ማንም ሰው ሊወዳት ይችላል። አባ ከመረጥ አባቴ ቅድም እሱን ልጅ ገፍተን ውሸት ተበልተናል። እና እሺ እንበለው እባክህ። ኧረ እንዳታላክክ። አይ አይ፣ ከኛ በላይ ይተዋወቃሉ። አባቴ አንተ የወንድና የሴት ይለያያል። በበረከት ወንድ ሁልጊዜ ጠያቂ ስለሆነ ያለቅሳል። ሴቶች ያስለቅሳሉ እንጂ አያለቅሱም። እና ምን አልክ? ውሸት መስሎኛል ግን እሱ ስላለ በቃ ሶሻል፣ ያንተን ሀሳብ አባቴ። የሰው ወንድ ልጅ ላስለቀስ በር ላይ እሺ፣ እውነት አላችሁ? እሺ ኢቫን፣ ከሁለት ወር በላይ በሬ ላይ የሚያለቅስ አፍቃሪ አለኝ አለችውን። ፍልፍሉ፣ ጆንሰንና ዜዶ ጆንሰን ባስረዳው መሰረት እውነት ነው ብለዋል። ሄደ አሁን ያወራችው ነገር እውነት ነው ውሸት ነው? እኔ ይሄ ነገር እውነት ቢሆን ኖሮ በእውነት ነጥብሽንም አንፈልግም፣ ይዘሽ ሄድሽ ልጁን ተባብዩ ማድረግ ነበረብሽ። ለምን መሰለሽ፣ በሱ ስቃይ ነው እንዴ ነጥብ እዚህ የምታገኘው? አላለችም። ቢሆን ኖሮ ስላት ለምን አለችኝ እኮ በእውነቱ ላይ ንኩ እየተከራከረ ነው። ነግበሌ ነው ብላችሁ ነው ታሪክ ንገሪና ምን ልጄን አቅፌ ወጥቼ እያ ተከስሻለሁ በፍሪዛ ነው እንዴት ሮብ ስንት አመት የትኛዋን ነው ጥያቄው ከባድ ነው ስንት አመቷን ነበር ልጄን ይዤ ወጥቼ እኮ። ስንት አመቷ ነበር? ልጄን ይዤ ወጥቼ እኮ። የልጅሽ እድሜ ስንት አመቷ ነበር? ሴት አረክብኝ። ይቅርታ። እሺ፣ ስንት አመቱ ነበር? አመት ከሁለት ወር። ምን ላይ ጣልሽው? ምን ላይ ጣልሽው? ምን ገዳል? ለምን ጣልሽው? ተያዝኩኝ ውሸት ተያዝኩኝ ውሸት። ለምን ያህል ጊዜ ነው የጣልሽው? ቆይ ቆይ መጀመሪያ ጠይቁ። አዎ ለምን ያህል ጊዜ ነው የጣልሽው? ተያዝኩኝ ወዲያው። እንደ ጥለሽው ወዲያው ያዝ? ተያዝኩ። አዎ አንድ ሴት ናት ተከትላ ዘዳ እንትን አለችኝ፣ እንድከሰስ አደረገች። ለድራማ ነው የምር ነው? የወለድሽው ልጅሽን ነው የራስሽ ልጅ ነው። ልጄን አረከብኝ ስትል እንዴት አይታወቅም? እሱ በሴት ሲጠራት ካራክተርም የልጅ ነው ስለሚያውቃቸው ነው። በቤት ሄጃለሁ። እነሱ ሰፈር ነፍ ድግስ ነው ያለው። በጣም ያለ ድግስ አትሄድም ሰው ሰፈር። እኔ እሷ ጋ ያው፣ አንተ እኮ ድንኳን መስሎ፣ አንድ ጊዜ እንደዚህ የሆነ ድንኳን አብረን እየሄድን እዛ ቤት ይኸውልህ፣ ድግስ አለ፣ ትንሽ በልተን እንምጣ ብለን ልክ ሄደን ሄደን ስንደርስ አይፋ ነው የቆመ ሰንት ዓመት በፊት ነው ሀንዬ? አሁን እኮ ዘጠኝ ዓመቱ ነው። ተነጋገሩ። እውነትሽ አይደል? ይጠይቃል። አይ ወዲያው ጣልሽ፣ ወዲያው ተከሰስሽ? ወዲያው ነው ሴት አይዛኝ ሄደች። ወዲያው ተከሰስኳልሽ። ወዲያው? አዎ ተከስሻለሁ። ከዛ ምን ሆነ? ከእሱ በመጣል ነው ልጅ በመጣል ነው አስረዳዋቸው። ልክ ነሽ አሉሽ ሳራከስ እንኳን ጣልሽ። ተነጋገሩ ተነጋገሩ። እውነት ይመስለኛል። አሁን ደግሞ እውነት መሰለኝ። ለምን መሰለህ አንዳንዴ ሰው በንዴት ሆኖ የወሰደውን ልጅ ምናምን ረስቶት ወይ ውብድግ ብሎ ወደ ሱቅ ስትሄድ ጥለሽ እየሄድሽ ነው እንዴ ልጅሽ? ምናምን ብሎ ገባ። ምን አሰብክ? እኔም ሊሆን ይችላል አንዳንድ ልጄን ቆጭ አድርገ ስልክ የሚያወራ ዞር ልትል ትችላል። የዘንድሮ ዞ የያዘው ነው የሚለው ተዉ አባቶች ተዉ አባቶች። እውነት አላት። እውነት ነው። እሺ ሀና፣ ልጄን ጥዬ ተከስሻለሁ ያለችውን ፍልፍሉ አዲስና ዜዶ እውነት ነው ብለዋል። አሁን ሀና ያወራችው ነገር እውነት ነው ነው ወይ ፊልም ነው? ምናል ካልሆነ እኔን አውጥታችሁ ጣሉ። ጥሩ መተህ ነበር እኮ ዜዶ። እንደውም መጀመሪያ ስትለው ማለት ነው አናደደችኝ ማለት ነው እንዴት ነው ልጇን ጥላ የምትሄደው ብዬ አይ እኔ ራሴ አመንኳት። ካራክተር ናት፣ ካራክተር ናት እና ሴትዮዋ በጣም በቃ በትልቅ ጩኸት ነው ያስቆመችኝ። እና እንዴት አይነ ስውር ልጅ ጥለሽ ትሄጃለሽ ብላ ፖሊስ ምናም ምናምን ሁሉ እንትን ብላ፣ በፍጹም አይደለም ስራ ነው ይሄው ካሜራ ይሄው እንደዚህ ተብላ፣ በብዙ ጫጫታን ያስለቀቁኝ። ለኢትዮጵያ እናቶች አንድ ጊዜ በየ ይሄ ነገር ካልሆነ እንትን ትሏል በብዛት ይሄ ዋሸው እንዴን ስንጀምር አንዱ የአንዱን ታሪክ አያውቅም፣ ማንም አያውቅም። ይሄ ጨዋታ ግን ዙሪያውን ነው። ልጄ ማየት ያለብህ ዙሪያው። ቅድም ካሜራ ከተለይ ነበር አይደል? እኔ ማርክን ያየሁት እንዴት እያየሁት ነበር። ፆፋ እንደዚህ ይዞ

እንደዚህ አይነት ፕሮግራሞች በሚከናወኑበት ሰዓት ላይ እውነትን ወደ ውሸት ወስደን ውሸትን ደግሞ ወደ እውነት ወስደን፣ አይደለ? እዚህ የምናቀርበው። እኔ እንዳይታወቅብኝ ወደ እውነት ነው ውሸቴን ወስደውና፣ በዚህ አጋጣሚ እሷ እንዳትሳሳት ነበር የነገርኳት። ግን የእኔ ነው ጥፋቷ። የምታውቅ ነበር፣ እይታውን አይቼ እኮ እኔ። እሱንም ላደናገር ሞክሬያለሁ። እኔ ግን እኔ ያልኳት አይቼው አይደለም። ውሸት ከሆነ ወደ እውነቱ ሰጂ ነው ያልኩት። እውነት ከሆነ ወደ እውነት። ትክክል ያለው ማንኛውም ይቅርታ ጠይቀሃል። ትክክል ያለው ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን፣ የምንናፍቃችሁ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን ባክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ።

ሰውቀው በዚህ ምላሴ እንዲህ ከሆነ አለባበሴ በዓባይ ቲቪ ላይ አለ ሁራሴ። ሴዶ ዜዶ ሸበላው ከቤቱ ወጡ ጸሎት አድርሶ ቁርሱን እንበልቱ። ዋሸሁ እንዴ ላይ እየመጣ ልዘክሰን ነው አበጣጣ። ፍልፍሉ እውነት አውርቻ ያሉነልኝ ደሞሎ ነው። ሁሉም ምርጥ ነው ምርጥ ነው እዚህ የሚገኘው።